አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሆን እያልኩ ዛሬ ደግሞ ጀማሪ ለሆናችሁ ዩቲውበር ጀማሪ ለሆነ ላይቭ እንዴት መግባት እንደምንችል አሳያችኋለሁ ማለት ነው። ምክንያቱም መጀመሪያ ላይ ጀማሪ ይሆን ላይቭ መጀመሪያ የሚጀምረው አንደኛ ነገር ሰብስክራይቡ ሰባ ወይም ሰማንያ ወይም 50 መሆን አለበት። ከ50 በላይ መሆን አለበት በዛ ላይ። ከዛም አልፎ ደግሞ ስልክ ቁጥር ማስገባት ይጠበቅባችኋል ማለት ነው። ስልክ ቁጥር ግዴታ ነው። ስልክ ቁጥር ማስገባት ይጠበቅባችኋል። ምክንያቱም ላይቭ ቬሪፋይ ማድረግ ያስፈልጋል ማለት ነው። ቬሪፋይ ካልሆነ ላይቭ መግባት አትችሉም ማለት ነው፣ አንችልም አሁን ቀጥታ ወደ እንትንኑን እንሄዳለን ማለት ነው ውዶች። እንዴት እንደምንገባ ላይ ቀጥታ የምንሄደው ዩቲዩብ ላይ እዚህ አገባለሁ ማለት ነው። እዚህ ላይ እንደዚህ አርጌ ከዛም በኋላ እንዴት ነው ማሳያችሁ። ከዛ ይቺን መደምር መደመር ምልክቷን ከታች እንደዚህ ይጫናለሁኝ። ከዛም በኋላ እንደዚህ ከተጫንኩኝ በኋላ ካሜራውን ወደዛ መጀመሪያ አዞረዋለሁኝ። ይሄንን ማለት ነው፣ ይሄንን እንደዚህ አዞረዋለሁ። ይሄው ይሄንን አዞርኩትኝን አሁን። ከዛም ቀጥሎ ቀጥታ አሁን እንትን ርዕስ ነው የምጽፈው ማለት ነው እዚ ላይ ጽፋለው እዚ ላይ ርዕስ ጽፋለ በቃ ሰላም ልበል። እኔ ሰላም፣ ከዚ ዝጋ፣ ታምኔን ያዘጋጀችሁትን ታምኔን ታስገባላችሁ ማለት ነው ውዶች። ያው እዚ ላይ አሁን በቃ አንድ ላስገባ፣ ይሄን ላስገባ ታምኔን አስገባሁኝ። ታምኔናችሁና ዝጋ ምጽፉት ርዕስ አንድ አይነት መሆን አለበት። ከዛ ወደ ታች እንደዚህ ይወርድና እንደዚህ ይሄንን ይወርድና እንደዚህ አድርጌ ከዛም በኋላ ይሄን ማለት ነው። ያው ሞኒ ለሆነን ሞኒ ለሆናችሁ ይሄን ሁለቱም ማብራት አለብን፣ ግን ሞኒ ላልሆን ቀጥታ ይሄንን አበራላው። ስክሪኑን በስክሪን ለመግባት ከፈለጋችሁ፣ በቪዲዮ መግባት የምፈልጉ ደግሞ ይሄን አታበሩም። ይሄንን ጎ ላይቭ ቱጌዘር የሚለውን ታበሩታላችሁ ማለት ነው። ዝም ብላችሁ ምን መግባት ከፈለጋችሁ ይሄንንም ሳታበሩ ቀጥታ ኔክስት ብላችሁ ያስገባችኋል ማለት ነው። እኔ ግን ማሳያችሁ አሁን በስክሪኑ ነው። እንደዚህ አድርጌ ማለት ነው። ቀጥታ ከዛ እች ያለች አይደል እች ኔክስት የምትለው እንደዚህ ጫናትና ከዛ እንደዚህ ከዛ እንደዚህ የልጅ ነው ያዋቂ ይለኛል ማለት ነው። ይሄ የስ የሚለው ህጻናት ነው ወይ እያለኝ ነው ወይስ ለአዋቂ የሚለውን እያለኝ ነው። ከዛ ለትላልቅ ነው ብዬ እንደዚህ ይህንን ከተጫንኩ በኋላ እዚህ ጋር ኔክስ ትለዋለሁ። ያያችሁጣ፣ ኔክስ ትለዋለሁ። ያው እንደዚህ መጣልኝ። ከዚያ ምንድን ነው ጎላ ሆን እንደዚህ እጫነዋለሁ ማለት ነው። እያችኋ ከዛ እንደዚህ መጣልኝ። ያው የኔ ስልክ እንትን ስለሆነ ነው። አሁን ወዴት ነው የሚወስደኝ? ዩቲዩብ እገባለሁ ማለት ነው።